እሱን ጸበል ቅባሉ ስረግና ከዛ እንገድፋ ጸበሉ ከመፍለቁ በፊትም ስለዚህ ጸበል ትንቢት ተናግረው ነበረ። ከዚህ በኋላ ሊሆን ስለሚችለው ነገርም ተናግረዋል ተናግረዋል። ይቅርታ ለመመርተስ ይቅርታ ለመመርተስ ሁላችሁ ልጆች ተመልካቻችሁ ካላችሁ ይቅርታ ካሰሆን እያለ ነበሩ

ወደዛ ብመለስም ተስፋ የለኝም። በጣም ተስፋ ቆረጥኩ። ተስፋ እንደቆረጥኩ ሰው የሰው ይቀማ የነበረ ከዚህ ሀገር ካልወጠው ከዚያም ጓጓደኛ ጋር እንደዛ ብ ተስፋ ቆርጫ ተመለስ። ከዛ ማለት የሚያስፈራ ነገር ነበር ው የምናየውም ነገር አለ የሚወራውም ነገር አለ አርጋሽው ማታቂው ነገር ሲሆን ትፈሪያለሽ እና ያው ፍራቻ ነው ሌላ ምንም አለ ያው አሳሪ ፈቺዎች አሉ። አሳሪ ፈቺ አለ። ትቀመጫለሽ፣ ከዛ ያስርሻል። ከዛ በኋላ ያው ወደ ጸበሉ ወደሚፈልቅበት ቦታ ትሄጃለሽ። እንደ እንትን ነው ጸበሉ እንደ በርሜል ጊዮርጊስ አይደለም። በጣም የሚፈልቅ አይነት የሚፈልቅ እንትን አደለም። ይሄ ቀስ ብሎ ነው የሚወጣው። እና ጸበሉ እንደ በርሜል ጊዮርጊስ አደለም። ግን እንዴት ነው ከባድ የሆነ ማለት ከባድ የሆነ ጠረን አለው እና ደስ ይላል ግን ያስፈራል ደግሞ በዛው ልክ እና በቃ ብዙ የቆዩ አይመስለኝም። ቪዲዮ ላይ እያየሁት ነበረ። በጣም ተጨናንቀ ምናምን ነበረ በጣም ይመስለምናገር በጣም ፈርቼ ነበረ። ከዛ በኋላ በቃ ምን አየ? እኔ እንደፈራሁትና የጠበኩትን ነገር አይደለም ማለት አንዲት ነው። እዛ ቦታ ላይ አንዳንድ መገኘት አይገባኝም ብለሽ ታስቢያለሽ አይደለም? እና ለእኛ እንደዚህ አይነት ነገር አይገባንም፣ ማለት ያው አለማዊ ሰዎች እንደመሆናችን መጠን እንደዚህ አይነት ነገሮችን ያው ትፈሪያለሽ። እና ብቻ እንደጠበቅኩት አይደለም ከዛበጣም በተቃራኒ ታዲያ ምን አየ? ልክ እንትን ማለት ወደዛ ከተጠጋው በኋላ አላውቀውም ከትን ብቻ ከትንሽ ደቂቃዎች በኋላ ተሰወርኩኝ እና እንዴት ነው በጣም ጨለማ ነበረ። ማለት በጣም የሚያስፈራ ጨለማ ነው እና እና ወደ ማለት ከላይ ሆነች ወደታች መውደቅ አለ አ ይሄ እንዴት ነው በህልማችን ተኝተን የምናየው እና እንደዚህ አይነት ስሜት ነው። እና ያ ግር ስራ ተጀመረ። ወደ ሀብት ተቀየሮ በወጣነ በጣም ፈጣን ሆኑ ከዚህኛው እኩል እየሰራው ከዛኛው አሰር የሆኑ ከዛ ብዙ ነገር ታዋቂ ሆንኩ በራሪ ሆንኩ በጣም ወጣ ወጣ አልኩ ከዛ ቲማቲም ደረሰ ሁለት መኪና አንድ መኪና ነው ምንጭ ነው ስንጭ ነው ሲያገባ ምናን ጓደኛዬ ይሄው ስም አይጠቀስም እንጂ አይነግረኝም የኩልኝ አብሮ እኮ አብሮ ነው ወጭ የማወጣው ወጭ እንደው የኔ ይበልጣልኝ የጓደኛዬ ያገር ልጅ ስለሆነ እሱ ለወጭ ለሁሉ ሁሉ ላገሩ እሱ ስላለ ብዙ ነገር ቀማኛ ይበዛ የሱ ተወላ ስለሆነ በርሃ ስለሆነ እኔ ግን ወጭ ነው የማወጣው መኪና ሰገባ አይነግረኝም ሲያገባ አይነግረኝ

እንዳለብኝ በቃ ይሄ ልጅ እንደዚህ አድርጎብኛል። እድሌን ማስወዱስ ቦታ አለሙ ቢሆን ይታወቃል። ምን ባይሆን እንዴት ሆይ ሆኖ ልመለስ ብሎ ወደዛ አገሬ አልኩኝ። ከእናቴ ሳይሆን ወደ አባቴ በትልቁን ካወቅ በኋላ የእናቴማ ትቸዋለሁ። ልጆች ቢኖሩም በቃ ወጣት ስለሆነ ትቸዋለሁ። ተስፋ ወርጃ ወደ እናቴ ልጅ ያለች ምንጀት ማት ሞክርኩ። ደግል እንደሞክርኩ መሀል አበባ ላይ እንደደረስ ጅኒተሩ ተበላሸብኝ። ስለማውቀው ጅኒተሩ ስከፍተው ውስጥ ላይ ማግኘት የሆነ ጨርቅ ምናምን አለው። ውስጥ ላይ እንዴት እንደገባ ማምናክ ተወቁ። ከዛ በዚህ ቀረት ሁሉ ነገር ብሽትሽት አለብ። ምንም አይነት ድምፅ የለም እና መውደቅ ብቻ ነው ወደ ታች እና በጣም ጨለማ ነው። የሆነ መውጣ ምናምን ነገር አልመሰለኝም ነበረ። ግን ከዛ የሆነ ሰዓት ላይ ይሄ ማለት የምናውቀው የቅዱስ ሚካኤል ስዕል አድኗል አይደለ? እሱ እንዴት ነው በነጭ ሆኖ ስተኔ ወደ ታች እየወደክ የነበረውን ወደ ላይ ይዞኝ ተመለሰ ከጨለማ ረጅም ነበር ወደ ታች ቀኑ ደግሞ ዋዜማ ነበረ በንጋታው ሚካኤል ነበረ ታዲያ በንጋታው አልተጠመክም አልተጠመኩም አንድ ነገሮች አልተመታችሁም ሁለተኛ ደግሞ ፍርሃትም ነበረ መሰለኝ ደግሞ የቅዱስ ሚካኤል ቀን ተጠምቀህ ቢሆን አስበው በዋዜማው ከጨለማ ከጥልቅ መቶ ካወጣ በቀኑ ተጠምቀህ ቢሆን ደግሞ ምን ልትሆን ነበር አምልጦሃል ብዙ በረከት አምልጠዋል። መልካም። እንግዲህ ከተጠመክ እነዚህ ነገሮች ካየ በኋላ ምን ተሰማ? እዛ ቦታ ላይ ሆነ? እዛ ቦታ ላይ ሆኜ ምንም ማለት ምንም እንዴት ነው ቦታው በጣም ደስ ይላል፣ ዝም ያለ ነው ማለት እዚህ ያለው ነገር አብዛኛው ነገር ትተሽ ነው እዛ የምትሆኝና አብዛኛው እዛ ያለው ሰው ደግሞ በእኛ እድሜና ወጣት ነው ያለው እና ቦታው ደስ ይላል። ግን ከተጠመኩኝ በኋላ አንድ ቀን ብትሆን። የሆነ ለውጥ አለው አንቺ ላይ ግን፣ እዛ እያለው አላስተዋልኩትም ሚለ እንዴት ነው ግን ከሁለት ቀን በኋላ ምናምን ነገር ነው ወደዚህ ስመለስ ለውጥ አለ። ብቻ ለሰው ላይ ይታይ ይችላል። ለእኔ ግን የሚታወቀኝ ለውጥ አለ። ይህን ያህል ነው ማለት እንዴት ነው የሆነ ጥያቄ እንድጠይቅ እያደረገኝ አይነት ለውጥ አለ።

ደነገቱ አልሰሙ። እነተዳርኩ አይባርኩኝም ባርኩኝ። ጸታሉ አባት እኮ ናቸው። ሁለት አማሩ እንኳን እንዴት ነው የማይባርኩ? ማማ አልፈቀደችም ማለት ነው። እሱ መምህር ያሰበው አሁንም፣ እንደናት እንዳባ ብዙ ወድ ነው ያወጣው። ማማ አትረዱ እና አሁን በዛ ስላልነገራቸው ብዬ አሁን አስቀይማለሁ። ከሰማኝም በማምላክ እንግዲህ ይቅር በለይ እኔ ይቅር ብያለሁ። በፃነቴ ይቅርታ ለመምህር ተስፋዬ፣ ሁላችሁ ልጆች ተመልካቻችሁ ካላችሁ ይቅርታ፣ ካሳሁን እያለ ነበሩልኝ። እንግዲህ መምህር ተስፋዬ ወንድማችን ካሳሁን ይቅርታ ጠይቀዋልና ይቅር እንደሚለው እርግጠኛ ነኝ። እሱ የፈለገው ሁሌ ሰዎች መመልከት፣ ሁሌ ከጸበል ላይ መንፈስ ይለምዳል። እኔ የዳርኳቸው እየተለወጡ እየቀጠቀጡ ራሳቸውን ችለው የዳር እሱ እሱን አላሰበውም ሁሉ ደግሞ እንደ መልካች ጸጉ ይላያል አይደል ከዛ እንደ ተዳርነ እሳቸው ጸጥ አሉ አልባርከኛ ከዛ ቀደማት የሚባል ነገር መጣ መንፈስ ቅዱስ ብዙ ነገር ታደርግለት እውነት ነው ማምላክ ሲርበኛ ቃል በቃል ሁሌ ከጎኔ ቃል ይመጣልኛ በህልሜ ሳይሆን እንደዚህ አድርግ ነው ባል ሁሌ ቃል በቃል እሳቸው እዛ ቦታ ሲመጡ እራሱ መንፈስ በጣም እንትን ሲል እንደነበር እየነገርከኝ ነበር እስኪ እሱን ነገር ንገረን እንዴት ማለት በቃ እሳቸው እንዴት ነው የሆነ? በጣም ደስ ይላል ማለት። እዛ ጋር እሳቸው ገና ከመድረሳቸው ያው መንፈስ መንፈስ። አዎ በጣም ማለት እንዴት ነው ሸኙኝ አይነት ነገር አለ አይደለ? እንደዛ በጣም ትልቅ አባት ናቸው። ትልቅ አባት ናቸው። ይመስለኛል ብዙ ሰው አያውቃቸውም። እዛ ቦታ ላይ ምርት ደለገው ቅድስት ኪዳነ ምሕረት ላይ ይመጣሉ አልፎ ልክ እንደ አባ ኪዳነ ግን በትልቅ ብቃት ላይ ያሉ አባት ናቸው። ትንቢት የሚናገሩ አባት ናቸው። ከቤተክርስቲያኗን ከመስራችነት ከመሰረቱት ሰዎች መሀል ነበሩ አሉ እና ከዛን ጊዜ ጀምሮ እስከ አሁን ያሉ ሰው ናቸው። ጸበሉ ከመፍለቁ በፊትም ስለዚህ ጸበል ትንቢት ተናግረው ነበረዋል። ከዚህ በኋላ ሊሆን ስለሚችለው ነገርም ተናግረዋል ተናግረዋል። አሁን እንዴት ነው ሲመስለኝ አለ ዶክመንተሪ ላይ ግን

የእሳቸው ጸጋ እሳቸው የእኛም የሁሉ ሁሉ ይለያል። ተዳርነህ ይወት ተጀመረች እንደተጀመርት ብር የሰጠን ትራፊ ብሬ ለሰርጉ ብዙዎች አወጥተዋል። ምናምን አትርደው እንጂ አወጥቶ እንደ ተዳርነህ ሁሉት ምናምን ለሱቅ ስለማየው ሁሉት ምናምን ጀመር ነው። እንደጀመር ማታ ትንሽ ሰርቸስ መጣ ኮሽኮሽ ኮሽ ይወስደዋል። ሰላ ብሩን አንድ ሺህ አስቀምጣን ሊያጣላ ይቀንሷል። ወይ ሁለት መቶ ወይ ሶስት መቶ ወይ አንድ መቶ ይቀንሷል